ሰላም አለይኩም ወረሕመቱላሂ ወበረካቱህ። ቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ከሌ በጣ ሰላሙ ነው አልሐምዱሊላህ። እንዴት ናችሁ? አማን ነው ወይ? እንሻላህ በያላችሁበት አላህ ሰላም ያድጋችሁ። እንሻለሁ ሰላማችሁ፣ እረፍት መለ በያላችሁበት። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ የመጣሁበት ቪዲዮ እንግዲህ ሳውዲ አረቢያ ያላላችሁ ሰዎች ኢቃማ ኖሯችሁ፣ ህጋዊ የሆናችሁ በተለያየ መንገድ ላይ ኢቃማችሁ ተብላሽቶባችሁ ወይም ደግሞ ኢቃማችሁ ሳይስተካከል ቀርቶ አሁን በመጣው እድል ተጠቃሚ እንደምትሆኑ እና ተጠቃሚ ያለ እንደሚያደርጋችሁ የመልካም ምኞት ነው። ኢንሻላህ ዛሬ እኔ የራሴን ሀሳብ ወይም የራሴን አስተያየት ላነሳ መጥቻለሁ ማለት ነው። ያ ማለት እንግዲህ ምናልባት እዚህ ሀገር ላይ ህገወጥ፣ በተለያየ መንገድ ህገወጥ ለሆነ ሰዎች ወይም ህጋዊ ሆነ ያልገባን ወይም ደግሞ በተለያየ መንገድ የመጣን ሰዎች ይህን ቀራር፣ የመጣው ቀራር እኛን አይመለከትም። የዚህ አይነቱ ነገር እኛንስ የሚያካትትበት ነገር ቢመቻች ማንንስ ይጎዳል? ማንንስ ይጠቅማል እንዴት ነው የሚለውን ነገር የተወሰነ የራሴን አስተያየትና ሀሳብ ለማቅረብ ነው ማለት ነው የመጣው ዛሬ ምናልባት እንደዚህ አይነት ነገሮች ሲመጡ ማንኛችንም የሚሰማንን አስተያየት ሚዲያ ላይ ያለ ሰዎች በዩቱብ ያለው ሰው ዩቱብ ላይ፣ ቲክቶክ ያለው ሰው ቲክቶክ ላይ፣ ፌስቡክ ያለው በፌስቡክ ማንኛውም ሰው የራሱን አስተያየት ቢያቀርብ እና የተወሰነ ነገሮች ቢንቀሳቀሱ እንሻላ መፍትሄ ይኖራቸዋል ወይም መፍትሄ ያገኛሉ ብዬ ስለገመጥኩኝ ህዝቡ የዚህን ሀይ ጥያቄ አለው የሚለው ግምት ታሳቢነት በማድረግ ይሻ ለመፍትሄ ይኖራል በሚል አንጻር ነው ይሄን ነገር ላነሳ የፈለግኩት ማለት ነው። እና እንግዲህ እዚህ ሀገር ላይ ስንኖር በተለያየ መንገድ ላይ እንግዲህ ህገወጥ ስንኖር ብቻ ረጅም ዓመት ይሆን በአጭር ዓመት የሚሆን ብቻ እየኖርን ነው ያለ ነው። እና እዚህ ሀገር ስንኖር ለሀገሪቱ መክፈል ያለብን ነገር ሳንከፍል ለሀገሪቱ መጠቀም ያለባትን ነገር ከኛ የምትፈልገውን ነገር ሳታገኝ እየኖርን ነው ያለ ነው ያ ደግሞ ለዚህ ሀገር ለምሳሌ የዚህ ሀገር መንግስትን ካነሳን የዚህ ሀገር መንግስት እኛን ቃማ ነገሮችን ተስተካክሎ ቃማ የምናወጣበትን ነገር ወይም ቃማ የሚስተካከልበትን ነገር ቢያመቻችልን የዚህ ሀገር መንግስት ያገኛል ጥቅም ወይም ደግሞ ያገኝም ጥቅም የሚለውን ነገር ደግሞ የተወሰነ ከራሴ አንጻር ራሴ የሚሰማኝን አንጻር አንድ ዕለት ነው የመጣሁት ማለት ነው። ማለት አሁን በተለያየ መንገድ እንደነገርኳቸው ህገ ወጥ ነን እየኖርን ነው። ህጋዊ ቢያደርግና አሁን የመጣው ቀራር አይነት ነገር ለእኛ ቢወርድልን ምናልባት መንግስት የዚህ ሀገር መንግስት ለኛ እኛን ለመያዝም ሆነ ብቻ በተለያየ ነገር የሚያረጋቸው ወጪዎች አሉ፣ የሚወጣቸው ወጪዎች አሉ። እኛን ለመያዝም ሆነ አሁን ለምሳሌ ህጋዊ የሆን ሰው እና ህገወጥ የሆነ ሰው ለመያዝ እኩል አይደለም፣ ነገሮችን የሚሉት ማለት ነው። ስለዚህ ህጋዊ ስትሆን ነገሮች ቢያንስ አንተ የምትያዝበት ነገሮች፣ ነገሮቹ የተወሰነ ይቀላሉ ማለት ነው። ህገወጥ ስትሆን ደግሞ ነገሮች እኩል አይሆንም ከህጋዊ ጋር። ስለዚህ ከዚህ አንደኛ ለሀገሪቱ መክፈል ያለበትን ነገር ከፍለን ለሀገሪቱ ላይ ማግኘት ያለባትን ጥቅም እንድታገኝ አድርገን እዚህ ሀገር ላይ ብንሮል ፍላጎታችን ምኞታችን ነው። ከዚህ አንጻር ይሄ ነገር ቢመጣና ይሄ ነገር እድሉ ቢመጣልን የዚህ ሀገር መንግስትም ያናህል እንደው ተጠቃሚ ባይሆንም ጎጂ፣ ተጎጂ አይሆንም ብዬ እምነት እናፍል እንትነዋለኝ ማለት ነው። አስተያየት አለኝ ሌላው በሀገራችን መንግስት ወይም የኢትዮጵያ መንግስት ደግሞ እሱን ደግሞ እንዴት ነው ተጠቃሚ ያደርገዋል ወይም ደግሞ ተጎጂ ያደርገዋል ወይም የሚለውን ነገር ደግሞ ሳነሳ ደግሞ የሀገራችንን መንግስት ቢሆንም የእሱንም ቢሆን እዚህ ሀገር ላይ አሁን አሁን ከኮሮናው ሰዓት ወደዚህ ያለውን ነገር በየእስር ቤቱ ምናልባት ኢንፎርሜሽኑ ያላችሁ ሰዎች ትኖራላችሁ። የዚ አይነት አክባሩ በዓለም ደረጃ ይታወቃል። ስንት ሺህ ሰው ነው እስር ቤት እየታፈነ ስንት ሺህ ሰው ነው እስር ቤት ታፍኖ በስንት ጊዜው በስንት ዓመቱ ወደ ሁለት ዓመት ቢያንስ ሁለት ዓመት ወይ ከዛ በላይ ብቻ በተቃ እንደዛ የሆነበት እየታሰረ ነው። ይህን ያህል ሺህ ሰው ታያስሮ ተብሎ በስንት መከራ ነው ወደ አገር እየገባ ያለው ማለት ነው። እንግዲህ ነገሮች የተወሰነ እንደዚህ አይነት ነገሮች እንዲሰካከሉልን በዲፕሎማሲ ሆነ በተለያዩ ነገሮች አቀራረብ ነገር አድርጎ ከመንግስት መንግስት ለመንግስታት ተነጋግሮ እንደዚህ አይነት ነገሮች እድሉ ቢመጣልን የኢትዮጵያ መንግስትም ቢሆን እድለኛ ቢያደርገው እንጂ አክሰር ያደርገው ማለት ነው። ስለዚህ ተጠቃሚ ቢያደርገው እንጂ አይከስርበትም ማለት ነው። ምክንያቱም ዜጎችን ይህን ያህል ሺ ሰዎች ዜጎች እስር ቤት ታስረዋል። ና እናውስድ፣ ና እስር ከእስር ቤት ልጆችህን አውጣ፣ ሰዎችህን አውጣ እየተባለ በየጊዜው በየእንትኑ ከሚጨቀጨቅሱም እሱም ህጋዊ ቢያደርግ ቢያንስ ቢያንስ ቢያንስ እንደው ሰማኒያ ፐርሰንቱ ህጋዊ የማይሆንበት ነገር አለ ብዬ አልገምትም። ያ ከሆነ ሁለቱንም መንግስት ቢያንስ በተለየ ሁኔታ የሚጠቅማቸው ነገር ባይኖር የሚጎዳቸው ነገር እስከሌለ ድረስ እንደዚህ አይነቱ ነገር ቢመታችልንና እድሉ ቢመጣልን የሚል ግምትና አስተያየት ፍላጎቱ አለ ማለት ነው። ሌላ ደግሞ እዚህ ሀገር እየኖርን ህገ ወጥን እየኖርን ያለን ሰዎች እና እኛንስ እንዴት ነው ህገው አሁን እንደዚህ አይነት ነገሮች እድሎች በመጣው እንደዚህ አይነት እድል ቢመጣ እኛንስ ተጠቃሚ ያደርጋል ወይስ ተጎጂ ያደርጋል? ይጎዳናል? ሊጠቅማል? የሚለው ነገር ደግሞ እሱን ላነሳ ደግሞ እሱን ስናነሳ የዚህ ሀገርም ቢሆን አሁን ስንኖር ህጋዊ ሆነ ስንኖር ቢያንስ ብዙ ፍላጎቶች አለን። አንደኛ አገር ገብተን ቤተሰቦቻችንን አይተን በስንት ዓመት ተቀምጠን የቤተሰብ ናፍቆታለን እዚህ ጋር ተመልሰን ወደ ሀገራችን ምገባ መልሰን መምጣት እንደማንችል ስለምናውቀው ያን ሀር ወደ ቤት ወደ ሀገራችን የምንገባበትን ነገር አናማሃችም ወይም ፍላጎቱም ምኞቱም የለን። ስለዚህ ይህ ነገር ቢመጣ የዚህ እኛ እዚህ የምንኖር ሰዎችም ቢሆን ራሱ ተጠቃሚ ቢያደርገን እንጂ ተጎጂ አይደለንም። ሁለተኛ ደግሞ ሰው ልጅ ይህን ሀልማመት ኖሯል ከዚህ በኋላ ያለውን ነገር ነገሮች ህጋዊ የሆነ መኖሩን ይፈልጋል። አብዛኛው ሰው እንዳልኳችሁ ሰማኒያ ፐርሰንቱ ወይም ከዛ በላይ ቢሆን እንጂ ከዛብጠች እንደማይሆን ተስፋ አለኝ። ከዛ ከዛ አንጻር ህጋዊ ቢሆን ማንኛውንም አካል አንደኛ ለዚህ ሀገር መንግስትም ተጎጂ አይደለም። ኢትዮጵያ መንግስትም ተጎጂ አይደለም። እዚህም ላለ ሰው ህጋዊ መሆኖችን ቢሆን ተጎጂ አይደለም። ይሄ በሆነበት ደረጃ ላይ ምነባት ነገሮች እንዳልኳችሁ በየተለያየ ሶሻል ሚዲያ ውስጥ ሁላችንም ባለን ባለን እንትን አንድ ፎሎወር ወይም አንድ ሰብስክራይብ ወይም አንድ በአንኛውም በያለንበት ሁላችንም የራችን ሀሳብና አስተያየት ካቀረብን ምናልባት የሰው ጥያቄ ይሄ ነው፣ የህዝቡ ጥያቄ ይሄ ነው ተብሎ የተወሰነ መፍትሄ ያገኛል ብዬ ስላሰብኩኝ ነው ይህን ነገር ያልኩት ላነሳ ያፈለግኩት ማለት ነው። ስለዚህ ከዚህ ከዚህ አንጻር ኢንሻአላህ ዋናው ነገር ደግሞ አላህ ከላይ ነገሮቹን ይሆኑ ካላቸው ይሆናሉ ማለት ነው። ማንም ሰው አላህ ሁን ያለውን ነገር ማንም ሰው ሊመልሰው ወይም ሊመክተው አይችልም። አላህ ሁን ያለውን ነገር ማለት ነው። አላህ እኛንም በእዝነቱ ወይም በሬዲዮት ኢንሻአላህ እንዲያነና ነገሮች እኛም እንደዚህ አይነት ነገሮች ቢሳኩልን የሚል ዱአይ ወይም ምኞቴ ነው ማለት ነው። እንሻላ የሀሳቤ ይሄን ይመስላል። ምናልባት እንግዲህ ከእናንተ ጋር ያለ አስተያየት እና ሀሳባችሁ ምን ይመስላል? ወይም ደግሞ ይሄስ ነገር እናንተ ጋር ሄዘርስ እንዴት ነው? እንዴት አያችሁት? እንዴት ተቀበላችሁት? መልሱስ እናንተ ጋር የዛ አይነት ስሜት አለው የሚለውን ነገር የራሳችሁን አስተያየት እና ኮሜንት አስቀምጥሉኝ ማለት ነው እስ እንግዲህ እስካሁን ድረስ ፈቅዳችሁ ወዳችሁ ስትከታተሉኝ የነበራችሁ ሰዎች እንግዲህ ላይክ በማድረግ ቪዲዮውን ቀጥሎ ማለት ነው ሰብስክራይብ በማድረግ የሮል ምልክቶን እያጠቆራችሁ ይሻላል። ለቀጣይ ደግሞ ሌላ ቪዲዮ እንደሰራ የምፈልጉት ነገር ካለ ወይም ደግሞ ይሄ ነገር ቢስተካከል ወይም ደግሞ ይሄ ነገር እንደዚህ ቢሆን የምትሉት ነገር ካላችሁ እንደ አስተያየትን ማቅረብ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። ኢንሻአላህ እንደምትወዱ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ኢንሻአላህ ለሰላም ያደርጋችሁ፣ በፍቅር በሰላም አላስቀምጣችሁ። ኢንሻአላህ ሰብስክራይብ እና ላይኩም እንዳይረሳ። ሁላችሁም እስካሁን ስለተከታተላችሁ ከምንም በላይ አመሰግናለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።